ብዙነሽ በቀለ በ1950ዎቹና በ60ዎቹ ማኅበረሰቡ ለሴት የሙዚቃ ባለሙያዎች ይሰጥ የነበረውን ዝቅተኛ ግምት ተቋቁመው በሙያው ካበቡና በሕዝብ ተወዳጅነትን ማትረፍ ከቻሉ እንስት ድምፃውያን መካከል ግንባር ቀደሟ ነበረች። እንደ ዝቅተኛ ባለሙያ የመቆጠርና የመገለል ጉዳይ ከቤተሰብም ጭምር ይደርስባት እንደነበር ብዙነሽ ትናገራለች። ብዙነሽ የክቡር ዘበኛ በአንድ ቆይታ ውስጥ ሥራዎቿ ደምቀውና ተውበው ለሕዝብ ጆሮ እንዲደርስ ከጀርባ ሆነው ይሰሩ የነበሩ ትልልቅ ባለሙያዎች የነበሩ ከዚህ ዘመን መካከል ሻለቃ አፈወርቅ ዮሐንስ፣ ኮረኔል ሳሌ ደጋጎ፣ ግርማ ኢህደጉ፣ ተዘራ ኃይለ ሚካኤል እና ታዋቂው የስፖርት ጋዜጠኛ ሰለሞን ተሰማ ተጠቃሽ ናቸው። ብዙነሽ በይበልጥ የታወቀችበትን የእናት ውለታዋ የተሰኘውን ሥራ የሠራው ሰለሞን ተሰማ ነበር። ሰለሞን የዚህን ዘፈን ግጥም በሞት የተለየችው እናቱን መታሰቢያ ስለነበር ነበር። ብዙነሽ ዘፈኑን በምትለማመድበት ወቅት በጣም ስሜቱ ይረበሽብን ነበር። የእናት ውለታዋ ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። የብዙነሽ የአዘፋፈን ስታይል የመድረክ አያያዝና አለባበሷም በዘመኑ የተደነቀ ነበር። ከዚህም ብዙዎች ኢትዮጵያዊ አሪታ ፍራንክሊንን እያሉ ይጠሯት ነበረ። ብዙነሽ ዘናጭና በጊዜው አሉ የተባለውን ፋሽን የምትከተል ብዙዎች አይናቸውን የሚጥሉባት ድምፃዊት ነበረች። እርሷ ዛሬም ድረስ ከብዙነሽ ወዳጆች ልብ ውስጥ አልጠፋም። አማርኛ ቋንቋ በተጨማሪ በኦሮምኛ ቋንቋም ትዘፍን ነበር። ብዙነሽ በቀለ ከታዋቂው ደራሲ በዓሉ ግርማ ጋር የፍቅር ግንኙነት እንደነበራት ይነገራል። በዓሉ ግርማ ሕይወቱንና ሥራዎቹን የተሰመረጃ መረጃ ይፋ ያደረገው ደራሲ እንዳለ ጌታ ከበደ በአንድ ወቅት ከአዲስ አድማስ ጋዜጣ ጋር በነበረው ቃለ ምልልስ ይህም ብሎ ነበር በዓሉ ለአጭር ጊዜ የኢትዮጵያ ሬዲዮ ጣቢያ ይሰራ ነበር። ያኔ አሜሪካ ከመሄዱ በፊት ከእሷ ጋር የሚያስገርም የሚያስደምም ማራኪ የሆነ ያውቁ ሰዎች ነግረውናል። በነገራችን ላይ በዓሉና ጓደኞቹ ባሉበት ቦታ ለእርሱ ስትል ብቻ ትዘፍን ነበር። የሚያዳምጡት እሱን ለማስደሰት ብላ ስትዘፍን ነበር። ብዙነሽ በውጭ ባላት በመድረክ ሕይወቷ ብዙ ሰዎች የተወደደችና የተከበረች ብትሆንም በግሏ ግን ከባድ የጆሮ ህመም ትሰቃይ ነበር። የጆሮ ህመሟ መነሻ ምክንያት በአንድ ወቅት ወደ ሰሜን ግንባር አቅንታ የሙዚቃ ሥራዎችን እያቀረበች በነበረችበት ወቅት የተከሰተ የቦምብ ፍንዳታ ነበር። ብዙነሽ በኢትዮጵያ የሙዚቃ ኢንዱስትሪ ለአድማጭ ዛሬም ድረስ ተወደው ምንሰማቸውን የሙዚቃ ሥራዎችን ያበረከተችልን እንስት ድምፃዊት ናት። በተወለደች በ54 ዓመቷ በ 1990 ዓ ም ከዚህ ዓለም በሞት የተለየችው አርቲስቷ ብዙነሽ በቀለ